እንደውም ትግስት ያልቋል። ከአሁን በኋላ ከዚች ቤት ጨርቁንም ጓዙንም ጠቅሎ ይውጣል፣ ይውጣ። አረ ጉዴ! ጭራሽ በገዛ ቤት እሱን ልታስወጣው ማምሮኋላ። ተናገር፣ ያለው እሱ የሚወጣው እኮ ለዓላማ ነው። እሱ እኔ ያላቀላጠፈውን ላቀላጠፍለት፣ አቀላጥፈ ሞታ ማለት አንቺ ምን ለማለት ፈልገሽ ነው? እንዳልተቀላጠፈ ነው እንዲ የምታስቢው? እኔ እንደዛ ነው የሚሰማኝ። ኧረ በስመ አብ ወልድ እኔ ከስንቱ ጋር የስንት አመት ልምድ አለኝ። እንደ አንቺ ያልተገራ አጋጥሞኝም አያውቅም እራሱ

ምን በጤናዋ ነው እሷ? መንፈስ ወንድ ስታይ ፍጥጥ። አሁን አንተ ራስህ ብታይ፣ ጋልቢው ጋልቢው ነው የሚላት መንፈሱ። አሁን አንተን ነው እንደዚህ ሲል፣ እራቁት ግን ያለ ቡታንቴ ምን እያረክን ነው? እንደው ቡታንቴ ስላላረኩ መንፈሱ

እንዲሁ ምናልባት ወደዚህ እንዲሁ ወደ የሽንጡ አካባቢ ትንሽ ጠበብ ቢላት እንደው ብዬ ነው። ሩ ትለካውና፣ ከጠበበ ይመለሳል። ይሁን ሸጋ፣ መጠብና መስፈትም በምን አውቀህ ሆነህ ግን ምን ሆነህ እዚህ አካባቢ ጠባ ሰፈል ያልከው በምን አውቀህ ነው? ያው እንዲሁ በቀሚሷ ላይ ያስታውቃል ብዬ ነው። ያስታውቃል እንዴ? እንደ አንድ ቀን ጎንበስ ብላ ስላየኋት ነው እኮ። ችግር የለም እኔ በማጣሩ አጣርቼ እደርስበታለሁ። በለፈለፉ ይጠፋሉ። ሰላም አልኩ። እንዴት ሰላም? ሰላም። ወዴት ነው የተቻኮልክ ትመስላለህ? ወደ ወዴት ይሆና? ወደ ቤቴ ነው። እዚህ ነው ቤቴ። በሰላም በሰላም ነው። ደግሞ መቼ ምን ይዘ ነው? ላይና ቀሚስ አሰርችላት ሽንሽን ቀሚስ

ባንዳ ከሚለብሰው እኔ ባረቂያ እንጂ ሲለብሰው ደግሞ የመሸህ እየሰከረህ አረቄ እየጠጣህ ነው የምታጀምር።

ይህን ቀሎ ማጣት ደግሞ ምን ይባላል? አሁን ደሆን ምን ይሻለኛል? እንደሆን ቢሆን እዚህ ውጭ ይሻልል። በላበላ ግን ቢመጣ ምን እንዳይመጣ ብለሽ ነው? ይርቅ ነይን ብላ አሁን

ማለት እንዴ፣ መጣ ረሳሽ እንዴ? ቤቱም እኮ የእኔ ነበር። የት ነው ቁጥል ወዴት እንደ ነው? የአንተ ትራፊ ማን ይበላል? እሺ፣ አሰን ብራ። እሺ፣ ባይሆን አብረን ብንበላ አይሻልም? ለምሽ፣ ቆይ፣ ደግሞ እዚህ ቤት የድግስ ወጥ ምን ይሰራል ነው? ለእንግዶ ተሰርቶ ነው አይደል? አዎ። ራፍ፣ ዘራፍ ለማ፣ ዘራፍ ለማ፣ የአምሳ ሰው ግምት የሽ ሰውቁና እሱ ይጠሉ፣ እኔ ገዛ። እንደ እኔ እየበላህ እንሂድ። ጉልበት ያውጣህ። እንሂድ። ጉልበት ያውጣህ። ቆይ ግድ የለም እሰራላችኋለሁ። ይሄ መልዕክት ለአንቺም ለሱም ነው። ጠብቂ። አንተ ምን እንጠብቀኝ? ጋሽዬ እንዳሉት ፈሳሹን እጅ ላይ ተቀብተህ ሰውየውን እቀፈው ብለውሃል። ፈሳሹን እጅ እንዲህ እንዲህ አድርግ። አዎ፣ ከዛስ አሸት አሸት አድርገህ የሰውየውን ጀርባ መታ መታ አድርገው እኮ። እንዴት ቀፋ አድርጌ መታ መታሁን። ደሱ መጭር ጋሼ ስትልልኝ ያሰብኩት ይሳካና እጆትን ለመሳ ያውቃ ብልልኝ እሺ። ላሟንም ደግሞ በዛው እንዳትረሳ። የምላም እንደ መቃደሚያውን ነዋ አረፈሩ በላቸው። ለፈስላም እኔ አላላቸውም። ራስህ ባላቸው

ለመጫን ፈልጌ እኮ እንዴ! መከራን አበላችኝ። እና አብረን መከራን ብላ ብላ ነው። አሁን በቃ የሰው የለም ብዬ ነው እንጂ አያ፣ ደግሞ ትንሽ አስቸጋሪ ነገር ነኝ። እንጂ ደሞ አያ ፈስም ትፈሳለች በደም እና ማነው አንተ ነው

ጥፋተኛው ይሄ ቂጡ ምን ያደርግህ። ለግን አሁን በየመንገዱ አንዛር ጣል አፍሮ ከቤት ወንድ ልጅ እንደዛ ይደረግ እሱ ትልቅ ጥፋት ነው። ይሄ ተደርጎ የማይታወቅ ጥፋት አንተ ወንድ ልጅ። አይ ዞሮ ዞሮ አዘን ይደረጋል። ምን አይነት ነው? የሆነ ሰው ቂም ይዞብሃል። እሱ ነው እንደዚህ ያደረገህ። እንደው መፍትሄው ምን ይሆን? እውነትም ብሶብሃል። ገሎዬ ቢሆን ይሻለኝ ነበር። በላይ ከእሱ በላይ እንዴት ያድርግህ? እውነትስ ገሎ የለ አሁንም ይሻለው? ያስቀየምከው ሰው እንዳለ ሄደህ ይቅር በላይ በለው። እሱ ነው የሚፈታ አውቀዋለሁ። ለማ ነው ለማ ነው፣ ከሱ ውጭ ማን ንም አይሆንም። እንዲው እሰራልሃለሁ ስለይ ነበር። አሁን ሂድና ይቅር በላይ በለው? ሄዳ እሱ ጋር ይቅር በለው እና እንዲው ምንድነው መፍትሄው፣ እግሩ ላይ ደቅና ይቅር በላይ በለው፣ ማረ በለው። ያለሱ ማንም አይፈታም። መፍትሄው እሱ ነው። አንተ እንዲሁ የለማ ሚስት